ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ ለማንኛውም ወደ ሌሎቹ ጉዳዮቻችን ደግሞ እንለፍ። ያው በእንግሊዝ ፕሪሚየር ሊግ ላይ ቀደም ሲል ዋንጫውን በማንሳት ተስፋ ውስጥ አርሰናል ምን ያህል የጠነከረ አቅም እንዳለው ስናነሳ ነበረ። በነገራችን ላይ አሁን ሊቨርፑል አሊሰን ቤከር ተጎዳ ሲባል ውይ ምናምን አላለ። ማንቸስተር ሲቲ ሮድሪ ተጎዳ ውይ ምናምን ነው የምትይው። አርሰናል እኮ ምንም ውይ የለም። ይሄም እኮ ቀላል ትርጉም የለውም። ተጎድቶበት ቀም የማይለው የተጎዱትን ለመርሳት ጊዜ የማያወስድበት ቡድን ሆነ። ምንም ችግር የለም፣ አንዱ ቢጎዳ አንዱ ይገባል። ልክ ነው። በተለይ በደዚህ የተተካ ባልቻ መርፍ አገናቻላቻ እንደተባለው ባለፈው እንዳልከ እንዳለው ነው። በቀረብነው ፕሮግራም ላይ በዚህ በዝውውር መስኮቱ አርሰናል የሰራው ስራ ምን ያክል ውጤታማ እንደሆነ ደግሞ አጋጣሚ ሆኖ ተጫዋቾች በተደጋጋሚ እየተጎዱ አየን። እንደዚህ ባይገዛ ኖሮ ግን ምን ሊሆን እንደሚችል አስበሸ፣ በጣም ከባድ ነበር። አጋጣሚ ሆኖ ጉዳቱ ድግግሞሽ መሰረት በጣም ተደጋጋሚ ጉዳቶች መጡ። ተደጋጋሚ ጉዳቶች እያስተናገዱ ነው ተጫዋቾች ግን ደግሞ ዋና ዋና የሚባሉ ተጫዋቾች ነው እየተጎዱ ያየ ነው። ሳካም ገና መመለሱ ነው። ኦዲገርድ እንዳየ ነው። ማንም ይጎዳ ግን ያን ያህል ስጋት የለም። ሳሌባም ሲጎዳ ቢቀጡም ሌሎች ተጫዋቾች ያን ያክል የሚያሳስብ ነገር አይደለም። ግን ትናንትና የሮድሪ መጎዳት ግን ትንሽ ድንጋጤ ፈጥሯል። እንደዚህ ቶሎ እንደሚመለስ ተስፋ እናድርጋለን የሚል አስተያየት ሁሉ የማንችስተር ሲቲ ተጫዋቾች ሲሰጡ ነበር ከጨዋታው በኋላ፣ እና ይሄ ማንቸስተር ሲቲን ከዚህ በኋላ በሚኖረው ላይ ምን ተጽዕኖ ያሳድርበታል የሚለውን እንጠብቃለን እናቃለን። ከዚህ በፊት ማንቸስተር ሲቲ ሮድሪ ሙሉ የውድድር ዓመቱን ተጎድቶ ልክ ሊያልቅ ሲላው ነበር ባለፈው የውድድር ዓመት የተመለሰውና አሁንም ደግሞ ተመሳሳይ ችግር ውስጥ ይወድቃሉ የሚለው አንድ የሚነሳ ነገር ነው። ሌላ ግን በሳምንቱ መጨረሻ ላይ በጣም ትኩረት ከዛቡት ነጥቦች መካከል ኤርሊንግ ሀላንድም ነው። አርሊንግ ሃላንድ አሁንም ጎል ማስቆጠሩን ቀጥሏል። ትላንትና በእርግጥ አንድ ለዜሮ በሆነ ውጤት ቢሆንም ብሬንትፎርድን ያሸነፉት ግን፣ በየጨዋታዎቹ ላይ እያስቆጠረ የሚገኘው ጎል ና እንደገና ጎሉን ለማስቆጠር የሚያደርገው ነገር፣ አሁን የትላንትና ጎል እንዴት ባለ ትግል ውስጥ እንዳስቆጠረው እያየው ነበር። ጉልበቱን እና ደግሞ አሸናፊነቱንም ነው የሚያሳይ በሁለት እንደዚህ ተጫዋቾች በግራና በቀኝ ተወጥሮ ተይዞ ያንን አሸንፎ ጎሉን አስቆጥሯል እና በጣም ጥሩ ብቃት ላይ ነው የሚገኘው። ኤርሊንግ ሃላንድ እስካሁን በፕሪሚየር ሊጉ ያስቆጠራቸው ጎሎች አስራ አንድ እንደገና አጠቃላይ ከብሔራዊ ቡድን ጋራ ደግሞ ስት ጀምረው አስራ ስምንት ጎሎች ያስቆጠረበት ነው። ጨዋታዎችን በዚህ ውድድር አመት መመልከት ከጀመርን ጀምሮ ማለት ነው እና የኤርሊንግ ሃላንድ ጎል የማስቆጠር አቅም አስፈሪነት በድጋሜ መመለሱን ያየንባቸው ጨዋታዎችም ነው። ፔፕ ጋርዲዮላም ሲናገር ነበረ ኤርሊንግ ሃላንድን የማይመኝ ማንም አይነት ቡድን የለም፣ እኔም ብሏል ሌላ ክለብ ላይ እየተጫወተ ባየው እርሊንግ ሃላንድ መመኘት አይቀርም። አዎ ግን ምንድን ነው አሁን እርሊንግ ሃላንድ በዚህ የውድድር አመት እኔ በአጥቂነቱ ከሰባት ጨዋታ ዘጠኝ ጎል በፕሪሚየር ሊግ ስላገባ ብቻ አይደለም። አሁን በዘጠኝ ጎል ነርል እየመራ ያለው ስለዚህ ዘጠኝ ጎል ስላገባ ብቻ አይደለም። ከዛ ውጪ ባሉትም ነገሮች ዲፌንሲቭ ኮንትሪቢሽን የጀመረ እኔ እውነት እውነቴን ነው የምነግርሽ። የመጀመሪያ በእንግሊዝ ፕሪሚየር ሊግ በተጫወተበት የውድድር አመት ላይ አርሊንግ ሃላንድ በጣም አስደንጋጭ አጥቂ መሆኑን ምናምን አየ ነው። በጣም በጣም በጣም ቁጥሮቹን ሁሉ ድርብስምስ አደረጋቸው። ሌሎች በአራት በአምስት በስድስት የውድድር አመት ማሳካት የቻሉትን ነገር በሙሉ በመጀመሪያው የውድድር አመት ላይ በእንግሊዝ ፕሪሚየር ሊግ ድምጥማጡን ያጠፋ ነው። ሁለተኛው የውድድር አመት ላይ ዲክላይን አደረገ። አሁን ለዘንድሮ የውድድር አመት አርሊንግ ሃላንድ በደንብ ከተዘጋጁ ሬዲነስ ከሚታይባቸው ዝግጁነት ከሚታይባቸው ተጫዋቾች መካከል እኔ አንደኛ ደረጃ ማስቀምጠው እኔ ሃላንድን። ዝግጁነቱ ግን በማጥቃት ብቻ አይደለም፣ በመከላከልም ነው። እና ምን እንደምመኝ ታውቂያለሽ? ያ የተሟላው የተዋጣለት በጣም በተደጋጋሚ የግብ ዕድልን የሚፈጥረው ሙሉ ማንቸስተር ሲቲ አሁን ሃላንድ በሚገኝበት ብቃት ላይ ቢኖር የሃላንድ ቁጥር ከዚህ በላይ ከዚህ በላይ ሊሄድ ይችል ነበረ ብዬ ነው ማምነው። ምክንያቱም አሁን ልጁ ሶሊ ነው ምልሽ፣ ብቻውን በጣም በጣም በጣም የተለየ የተለየ አቅም የተለየ ጉልበት የተለየ ኤፊሽንሲ ላይ የደረሰ ነው። እኔ ባለፈውም ስላልኩት አሁን በዚህ ለምን መድገም እንደምችል አላቅም፣ ግን የመከላከል ስራው ላይ ሁሉ እየሰራ ነው ያለው ይሄ ቅምም የማይለው አላረለ ምንም አይመስለው መድከም ምናምን ማለት ምንም የሚታይ በጣም የበዛ ፍላጎት ጭምር ያለው ነው በኦፌንሲቭ ኮንትሪቢሽን ሲደመር ዲፌንሲቭ ኮንትሪቢሽን አርሊንግ ሀላንድ በጣም በጣም በጣም የተለየ ብቃት ላይ የሚገኝ ተጫዋች ነው። ማንችስተር ሲቲ ከቀደመው ከለመድነው ሙሉነት ዝቅ ስላለ ነው እንጂ ያ የተሟላ ማንነት ተይዞ ቢሆን በሲቲ አላንድ ቁጥሩ ኦልሬዲ ደብል ድጂት ይደርስ ነበረ በዚህ ሰዓት ላይ ብዬ ነው የማምነው እኔ። ከሰባት ጨዋታ ዘጠኝ ጎል ብቻ አይሆንም ነበር ክሬቲቪቱ ትንሽ ድሮፕ አድርገዋል። ሀሳቦች በተወሰነ ደረጃ በጋርዲዮላም ለወጥ ሲሉ ያየንበት የውድድር አመት ነው። በመገደድ እንደዛ አይነት ስሜት ውስጥ ለመውደቅ ማንቸስተር ሲቲ ተገዶ አይተነዋል እና የሃላንድ ነገር በጣም በጣም በጣም የሚገርም ነው የሚለውን ነው ማንሳት የምወደው ነኝ። ከማንቸስተር ሲቲ ጎን ለጎን ደግሞ ትንሽ አሁንም ስለ ማንቸስተር ዩናይትድ ማውራት ያለብን ይመስለኛል። አሁን ማንቸስተር ዩናይትድን በተመለከተ በመረበሽ በመጨነቅ በተበላሹት ነገሮች ላይ ትኩረት ስለምንሰጥ ነው እንጂ ርቀውት እንዳልሄዱ ግን ደረጃ ሰንጠረዡ አይነግርሽም። ለምሳሌ ማንቸስተር ሲቲ እና ማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት ሶስት ብቻ ነው። ዩናይትድ አሁን ዩናይትድ ኮንሲስታንት መሆን ይቸግረዋል ምናምን ስለምንል ነው እንጂ ሳምሪ የእውነት ከተነጋገርን ግን ማንቸስተር ዩናይትድ በደረጃ ሰንጠረዡ ከሰባቱ ጨዋታ አስር ነጥብ ሰብስቦ ከደረጃ ሰንጠረዡ አናት ከዋንጫ ፉክክር ጋር ስማቸውን ከምንጠራው በአውሮፓ ቻምፒዮንስ ሊግ ለመግባት እድል አላቸው ከምንላቸው ክለቦች ያን ያህል የራቀ አይደለም። አራተኛ ደረጃ ላይ ያለው በርንመዝ ነው። አራት ነጥብ ብቻ ነው ማንቸስተር ዩናይትድን የሚበልጠው። አሁን ስለ ማንቸስተር ዩናይትድ ኮንሲስተንትሊ ጥሩ መሆን ስለምን ሰጋ ነው እንጂ የማንቸስተር ዩናይትድን ይህንን የውድድር ዓመት በበጎ ለማንሳት የምንቸገረው ያን ያህል ሩቅ አይደለም። አዎ፣ አይ ያን ያህል ሩቅ አይደለም ግን እኔ ደግሞ የሚታየኝ ነገር ሌሎቹም እንደዛ ቅርብ ናቸው። እነ ሰንደርላንድም አሁን ቅርብ ናቸው፣ ማለት ፕሪሚየር ሊጉ ደረጃ ሰንጠረዥን ብቻ የምንመለከት ከሆነ ግን። ሰንደርላንድን ግን ምን ብለን ነው ስንገልጽ የነበረ? አጀማመራቸው አሪፍ። አሁን እኮ እሱ ነው ችግሩ። አጀማመራቸው አሪፍ ብለን የምናነሳቸው ክለቦች ናቸው እነሱ። የማንቸስተር ናይትድ ደግሞ ደካማ አጀማመር ነው ርዕሱ ወሬያችን እስከ ዛሬ ድረስ እንደዛ ነው። ስለዚህ ማንቸስተር ዩናይትድን በደካማነት እየገለጸን ሰንደርላንድን በአሪፍነት፣ ቼልሲን ደህና ነው እያለን ወይም የማንቸስተር ዩናይትድን ያህል እንደተቸገረ ሳንነጋገርበት እየቀረን ማንቸስተር ዩናይትድን በተመለከተ ደግሞ ስለ ችግር ስለ ችግር ስለ ችግር እያወራን በቼልሲና በማንቸስተር ዩናይትድ መካከል ያለው የነጥብ ልዩነት አንድ ብቻ ነው ፖይንት የገባ አሁን ነጥቡ ብቻ አይደለማ። ኢምፕሬሽናችን እኛ ውስጥ የተፈጠረው ምስል ስለ ማንቸስተር ዩናይትድ መልካም አይደለም። ስለ ሌሎቹ ስለ ኢቭን ቅድም እኮ ስለ ቼልሲ ማን ነው ስለ ማንቸስተር ሲቲ ስናወራ በዋንጫ ፉክክር ውስጥ ማን ማን ነውን የምትጠብቂው? አርሰናልን፣ ሊቨርፑልንና ማንቸስተር ሲቲ በዋንጫ ፉክክር ውስጥ ከምትጠብቂው ማንቸስተር ሲቲ በሶስት ነጥብ ብቻ ነው የሚያንሰው እያለ ነው። ስለዚህ በፖይንት ኮሌክሽን በነጥብ ስብሰባ ከሄድን ማንቸስተር ዩናይትድ ሩቅ አይደለም። ከዚሁ ላይ የገነባ መስተካከል ከቻለ፣ ከዚሁ በኋላ እንኳን መስተካከል ከቻለ ርቀውት አልሄዱም ነው ባጭሩ ማለት የፈለግኩት መስተካከል ይችላሉ ወይ ላይ ነው እንጂ የምናወራው ወይም ማውራት ያለብን፣ ሩቅ ጥለውት አልሄዱም እንደሚወራው ችግር እንደሚታየው ክፍተት ወይም ታየ ተብሎ እንደሚነገረው ክፍተት ማንቸስተር ዩናይትድ ባይናው በጣም በብዙ ነጥብ ልዩነት ውስጥ ያለ አይነት ምስል ነው የሚፈጥር የነበረ የሚመስለኝ። እኔ እኔ አሁን ትላንትና ነው ማንቸስተር ሲቲ ሲያሸንፍ፣ ከትላንት ወዲያ ቼልሲ ሊቨርፑልን ሲያሸንፈው፣ አርሰናል የደረጃ ሰንጠረዥ መሪ ሆነ ብዬ ሳየው ከአንድ እስከ አስር ባሉት ክለቦች ቅድም እንደጠቀስኩሽ በጣም የበዛ የነጥብ መጠጋጋት አለ። ለዩናይትድ የሚአረፈ ደምሽ እሱማ ለማንም አረፈደም፣ ለማንቸስተር ዩናይትድም አረፈደ። አይ እሱማ የሚመስለኝ እኔ ደግሞ በእርግጥ ማንቸስተር ዩናይትድ ላይ በዚህ የውድድር ዓመት የነበረን ኤክስፔክቴሽን በጣም የተለየ ነው። እንዲህ አይነት ማንቸስተር ዩናይትድን አልጠበቅም። እኔም ይሄኛውን የውድድር ዓመት ማንቸስተር ዩናይትድ በቃ ቢያንስ አንድ ጥሩ ተፎካካሪ መሆን የሚችል የምናየው ነገር ሜዳ ላይ ደግሞ ተስፋው የደመቀ አይነት ነገር ነበረ። የጠበቅ ነው እና ከጠበቅ ነው ውጪ ነው እኮ ያገኘ ነው። ለዛ ይመስለኛል አንዳንድ ጨዋታዎች ላይ የማንችስተር ዩናይትድን እንቅስቃሴ በተመለከተ በጣም በአብዛኛው ሩበን አሞሪም የተወቀሱባቸው ጨዋታዎች ነው የነበሩት እና ከዛ ኤክስፔክቴሽን አንጻር ስትነሳ የማንችስተር ዩናይትድ እስካሁን ያደረጋቸው ጨዋታዎችና፣ ከዛ ደግሞ የተሸነፈበት የተቆጠሩበት ጎሎች ምናምን ምናምን ስታይ ከጠበቅ ነው ውጭ ስለሆነ ደብዘዝ ያለ የውድድር ዓመት ነው እየጀመረ የሚገኘው የሚለው ላይ ብዙዎቻችን እንስማማለን። ግን ለማንችስተር ዩናይትድም አረፈደም የሚለው ደግሞ የበለጠ የሚያስማማን ይመስለኛል። በተለይ በተለይ ከዚህ በኋላ የሚታዩት ክፍተቶች ላይ የተወሸኑ መሻሻሎች የሚታዩ ከሆነ አሁን አብዛኛውን ነገር የምንነጋገረው ጠንካራ የሜዳ ላይ እንቅስቃሴ እያየን ከሆነ ተስፋችን በጣም ትልቅ ሆኖ ቢሆን ኖሮ ማንቸስተር ዩናይትድ እየተሸነፈን ቢሆን የምናየው ተስፋ ቢኖር አይ በሚቀጥለው ጨዋታ ላይ እኮ ያሸንፋል ማንቸስተር ዩናይትድ ጥሩ ይዞታ ላይ ይዞታ ላይ ነው ያለው ብለን የምንናገርበትን አግባብ ሰጥቶናል ወይ የሚለው ይመስለኛል ትንሽ የሚለያየው የሚያነጋግረን፣ እንጂ ለማንም ለማንቸስተር ዩናይትድም የረፈድ አይደለም። እንደገና አላይም ያሉት ደግሞ ይሄ በቃ ማንም አይነካንም ብለው ዝም ብለው የሚቀመጡበትም አይደለም። እነሱም አዎ። ግን እኔ የኔ ሀሳብ የተረዳሽው አልመሰለኝም። የእኔ ሀሳብ ማንቸስተር ዩናይትድን በተመለከተ በአብዛኛው የውይይት ሀሳቦቹ ከመድከም፣ ካለመቻል፣ ካልሆነለትም ጋራ የተያያዘ ነው። የውይይት ሀሳቡ በአብዛኛው በዚህ በእኛ ፕሮግራም ብቻ እኮ አይደለም በሁሉም ሚዲያዎች እንደዛ አይነት ነገሮች ላይ የበለጠ ትኩረት ተሰጥቶ ይነገራል። በሁሉ ሚዲያ ስልሽ በኢንተርናሽናል ነው የሚነሳው። በኋላ የደረጃ ሰንጠረዡን ሳየው ግን ዘራኖቱ ፋር አልራቁም። በደንብ አሁን ማንቸስተር ዩናይትድ ስንት ጨዋታ ነው የተሸነፈው ዘንድሮ? ከሰባት ሶስት። በማን በማን ተሸነፈ? በአርሰናል ተሸንፏል። በማንቸስተር ሲቲ ተሸንፏል በብሬንትፎርድ ተሸንፏል። ከፉላም ጋር ደግሞ አቻ ወጥቷል። ማንችስተር ሲቲ ስንቴ ተሸነፈ? ሁለት በማና በማን? በብራይተን ን ሆም ቫልቢየን እና በቶተንሃም ሆትስፐርስ ከአርሰናል ጋር ደግሞ አቻ ወጥቷል። ዛት ሲዋ በሶስት ነጥብ ብቻ የሚለያዩት ሊቨርፑል በማን ተሸነፈ? በክሪስታል ፓላስ በቼልሲ ተሸነፈ። ቼልሲ በማን ተሸነፈ? ምነካው ቼልሲ በመደዳው ሶስት ተሸነፈ እያልን ስለ ሌሎቹ ክለቦች እንዲህ ባለ መንገድ መሸነፍ፣ ውጤት ማጣት የማንቸስተር ዩናይትድን ያህል ዓለም አቀፉ ሚዲያም የተነጋገረ አይመስለኝም። እኔ ማንቸስተር ዩናይትድ ላይ እንዲህ ያሉ ርዕሰ ጉዳዮች በመብዛታቸው ምክንያት አይቶ እዛ እኔ ዳርክ ለእኔ የሰጠኝ ምስል ነው። ምናገርሽ እኔ ዳርክ ናቸው ብዬ ነው የማስበው የተፈጠረው ምስል ግን አክቹዋሊ አይ ዶንት ቲንክ ዛይ አር እውነት ለመናገር እድሉ አለ። ከዚህ በኋላ መንደርደር ይቻላል። የዘንድሮ የውድድር ዓመት የማንቸስተር ዩናይትድ ታርጌት ምንድን ነው ያልሽኝ እንደሆነ በቻምፒየንስ ሊግ መግባት የሚችሉበትን ውጤት ማምጣት ነው አይደል? ኢትስ ስቲል ፖሲቢሊቲ። በአራት ነጥብ ነው ለካ የሚበለጡት። እዚህ ላይ ምን አምጥቼ ሰፋ ዋለሁ መሰለሽ የእነ ሴኒላ ማይንስ በጣም ፕሮሚሲንግ የሆነ ነገር ቫይብ ቀያሪ ሲያዜሙ የነበረውን ሰምተሻል የማኝ ዩናይትድ ደጋፊዎች እነሱም ችኩል ይላሉ ግን ብለውታል አሪዩ ሽማይክል ኢንዲስ ጋይስ አሉ ዜማ እኮ ነው አንዴ ሱ ብትሰሚ በጣም ደስ ይለኛል አሪዩ ሽማይክል ኢንዲስ ጋይስ ራሱን ቀይሮ የመጣ ሽማይክል ነው ወይ ለወጥ ብሎ የመጣ ሽማይክል ነው ወይ ሽማይክል እኮ ሌጀንድ ነው በማኝ ዩናይትድ ግብ ጠባቂ እኔ የእውነት አሁን እንደዚህ ይሄ በበሰለ መንገድ ልተንትነው ካልሽ የማያስጨበጭብ ነገር አስጨብጭቧቸዋል። የዩናይትድ ደጋፊዎችን ግን ምን ያህል ስቃይ ውስጥ ምን ያህል ጉድለት ውስጥ እንደቆዩ ደግሞ የሚያስረዳ ሆኖ ነው ያገኘት። በአየር ላይ የተሻማ እንኳ ዘሎ ቀለበ ብለሽ የምትደሰችበት አደለ። መሆን ያለበት በረኛ ሚኒመም ሪኳርመንት ነው በእንግሊዝ ፕሪሚየር ሊግ ለዩናይትድ ለሚያክል ትልቅ ክለብ ሲጫወት። ግን አልታይ ምን ሲያደርግ ከረመ? ኦናና ምን ሲያደርግ ከረመ? እንደዚህ አይነት ኳሶች በተጣሉ ቁጥር እነሱ ስለሚሰሯቸው ስህተቶች እያሰብሽ ተሰቃይተሽ ከነበረ የሴኔ ላሜንስ ይደንቃል። ሴኔ ላሜንስ በእግሩ ያዳነው ኳስ በጣም ደስ ብሎኛል። ግራኒት ጃካ የመታው ኳስ ያዳነው ነገር በጣም ደስ ብሎኛል። ለመምራት የሞከራቸው ነገሮች በጣም ደስ ብሎኛል። ያወራል። ጭምት አደለም። አዲስ ነኝ እንግዳ ነኝ ምናምን የሚል ነገር የለም። እና የማንቸስተር ዩናይትድ ደጋፊዎች ብቻ ሳይሆኑ ኳሱን በያዘና መሬት በወደቀ ቁጥር የማንቸስተር ዩናይትድ ተጫዋቾች ጭንቅላቱን እየመጡ ያሹት ነበር። ይስ ይሉት ነበር። አይገርምም። ይሄ አሪፍ ነገር ነው። በጣም በጣም በጣም አሪፍ ነገር እንደገና ፖዚቲቪቲን ወደ ዩናይትድ ቤት በማምጣት ረገድ ማለት ነው። አይ ዶንት ቲንክ አልታ የሚናፍቀን ይመስለኛል ብለው የሚናገሩ ሰዎችም የተፈጠሩት ለዛ ነው። ይሄኛው ፐርፎርማንስ ስለተወደደ ፍጹም ካልም ነው። ይሄ የ23 ዓመት ጩጬነት የእንግዳነት ለመጀመሪያ ጊዜ መጫወት ኦልድራፎርድ ላይ ከእነዚህ ሁሉ የጫና ቀናት በኋላ ምናምን ስለተሰራ ይሆን እንደ ምናምን ምናምን አይነት ነገር የመምራት ጨዋታ የመምራት ሁኔታው ሁሉ በደንብ ነው የሚታየው። ሊድ ያደርጋቸው ነበር። እሱ እሱ በጣም አሪፍ ነገር ነው። ሁለተኛው እኔ ከድሉ ጎን ለጎን ተነግሮ የሰማሁት ነገር ማንቸስተር ዩናይትድ የጥር የተጫዋቾች የዝውውር መስኮት ሲከፈት ወደ ገበያ እንደገና ይገባና በቃ ያለ ዝውውር ሊደፈኑ የሚከብዱ ችግሮች አሉ አለ። እነሱን ደግሞ ይሞላል መባሉን ደግሞ በጣም ወድጀዋለሁ። በነገራችን ላይ ማጓየርም ጥር ላይ ሊወጣ ይችላል ተብሏል። ማጓየር ሁለት ፈላጊ ክለቦች አሉኝ ከዩናይትድ ጋር ከጠረበ መቆየት አልፈለገም 2026 ላይ መልቀቅ ፈልጋለሁ ብሏል ጥር ላይ 2026 ይገባል የዝውውሩ መስኮቱ ሲከፈት በነጻ ከሚያጡት የተወሰነ ነገር አግኝተው ቢሆን ሊሸኙት ይችላሉ ሀሪ ማጓየር ከዛ ውጭ ግን የመሀል ክፍሉን ለማጠናከር በማንቸስተር ዩናይትድ በኩል የሚሰራ ስራ እንደሚኖር ተረጋግጦ ነው ትላንትና ሲነገር የነበረው ማምሻው ይሄ የሚጠበቅ ነገር ነው ምክንያቱም የሚታዩት ክፍተቶች ማንቸስተር ዩናይትድ በዝውውሩ ስተሰርቷል ብሎ ሰዎች ጥያቄ እንዲያነሱ ያደረገ እንደሆነ እናስታውሳለን። እስፔሻሊ መሀሉ ላይ በጣም ያልተወደደ ውሳኔ ነው የወሰነው ተብሎ ሀሳብ የሚሰጥበት እንደነበረ እናስታውሳለን። ስለዚህ ጥር ላይ ማንችስተር ዩናይትድ እነዚህን ክፍተቶችን የበለጠ የሚደፍንለት ተጫዋች እንደሚያመጣ ነው ተስፋ የሚደረገው። እንዲሁም የባሌባም ጉዳይ እኮ ባለፈው ሳምንት ሲነሳ ነበረ። ውጤታማነቱ ቀንሷል። ምክንያቱም የሚቀጥሉበት አይመስለኝ። ትኩረቱ ይመስለኛል በጣም ወደ ሌላ ወደ ማንቸስተር ናይትድ መምጣት ትልቅ ፍላጎትም ስለነበረው እና በዛ ሀሳቡ መከፋፈሉ ው ሀሳቡም ተከፋፈለ በዛ ምክንያት ነው ተብሎ አስተያየት ሲሰጥ ነበረ። ግን ማንቸስተር ናይትድ ምን ይወስናል የሚለውን በቀጣይ የምንመለከተው ነው። አሁን ምናልባት የኢንተርናሽናል ብሬክ ነው በሚቀጥለው እሷን ለመጨረሻ ላይ አንሳትና እንጨርሳለን ብዬ ነው። በሚቀጥለው ሳምንት ጨዋታዎች የሉም። ስለዚህ ይሄ የኢንተርናሽናል ብሬክ መምጣቱ ለየትኛው የእንግሊዝ ፕሪምየር ሊግ ተሳታፊ ክለብ የበለጠ ምቹ ነው? ለሊቨርፑል አራ፣ ለእኔ ለሊቨርፑል እንደ ሊቨርፑል የሚመቸው ይኖራል ብዬ አላስበም። ምክንያቱም በቃ አሁን ሊቨርፑል ሞመንተማቸውን ተነጥቀዋል። ሽንፈት ሽንፈት ሽንፈት ሆነ። ሁለት በፕሪሚየር ሊግ አንድ በቻምፒዮንስ ሊግ ስለዚህ አሁን እንትና እንዳለ ጅሚ ሬናፕ እንዳለው ሚኒ ክራይሲስ አይነት ነገር ይታያል። ሰውየው ደግሞ አርን ስሎት ማለት ነው። ጫና ውስጥ ሲያልፉ ስላላየን ጫና ይሰብራቸዋል ወይ ከጫና መውጣት የሚችሉበት አቅም አለ የሚለውን አናቅም። ኤኒቲንግ ካን ሀፕን ስለ ሊቨርፑል አሁን ሊቨርፑል ላይ ጫና የሚበረታበት በጣም ብዙ ምክንያት አለ። አንድ፣ ኤክስፔክቴሽን በጣም ሀይ ነው አደለም? በሊቨርፑል ደጋፊዎች፣ በገለልተኞችም ሊቨርፑል እንጂ ዘንድሮ ማን ይበላዋል ዋንጫውን አይነት ስሜት አለ። ሊቨርፑል ግን በአርን ስሎት ዘመን ለመጀመሪያ ጊዜ ሶስት ተከታታይ ጨዋታዎችን ሲሸነፋየ ነው። አሁን ክራይሲስ ምልክቶች አሉ፣ ጫና ምልክቶች አሉ። እነዚህን ጫናዎች አርን ስሎት ማስቆም የሚችሉት በማብራሪያ አይደለም፣ በድል ብቻ ነው። ስለዚህ አሁን ወዲያው በዚህ የጫና አይነት ስሜት እንደተፈጠረ በበጎ ለመነሳት እንደተጀመረ አራተኛውን ጨዋታ ቢያደርጉና መጥፎ ውጤት ቢመጣ መጥፎ ነበር የሚሆነው ስለዚህ አሁን ይህንን ባድ ሞመንተሙን ሰበረላቸው ለመረጋጋት ለማሰብ አማራጮችን ለማየት ከሚመለከታቸው ስታፎቻቸው ጋር ቁጭ ብለው ለማውራት እድል ይሰጣቸዋል በደንብ አናላይዝ ለማድረግ እንጂ እንደ ባለፈው ሳምንት ቢሆን ኖሮ እኮ ለምሳሌ አርሰናል በ11 ቀን ውስጥ አራት ጨዋታ እንደተጫወተው ቢሆን ጌም አፍተር ጌም ጌም አፍተር ጌም እየመጣብሽ ተረጋግቶ የማሰብ እድልን አታገኝ። ምንድን ነው ያለን ኦፕሽን፣ የቱ ጋር ነው እየተሳሳትን ያለ ነው፣ ለምሳሌ ፉልባኮቹ ጋር የሚነሳው ችግር እንዴት ይቀረፍ፣ ለምሳሌ የማህመድ ሳላህን ኤፊሸንሲ እንዴት እናሳድግ፣ እያሉ በደንብ ለማውራት እድል ይሰጣቸዋል ከአዳዲሶቹ ተጫዋቾች የሚገኘው ፐርፎርማንስ ለምን ድሮፕ አረገ? ለምን ለምን እንደሚጠበቀው አልሆነም? በቂ ጊዜ አላገኙም ወይ? ምን ስለጎደለ አጎደሉ ልጆቹ የሚለውና በደንብ ለመፈተሽ እድል ያገኛል። እንኳንም መጣ ምለው ለነሱ ነው። አሞሪም አይሁን አለ እንጂ እኔ ቢኖረው ማንቸስተር ዩናይትድ ደስ ይላይ ነበር ጨዋታ። አሞሪም ግን ምንም አልፈልግም አለ ይሄ ኢንተርናሽናል ብሬኩ የሚያቋርጥብኝ ምንም አይነት ተነሳሽነት የለም፣ ሞመንተም ኖሮን አያቅምና ምን አለ። እኔ አሁን አሁን ይህንን ሆነስቲ ብሎ ሊጠራው ይችላል እሱ። ሆነስቲ እንዲህ አይነት ሆነስቲ አይደለም፣ ይሄ ምንም ሆነስቲ አይደለም። ይሄ ከንቱነት ነው ለእኔ። የእኔን ስሜት ነው እኮ የምናገር፣ እሱ ራሱ እንደሚገልጸው ማለት ነው። ለምን መሰለሽ፣ ቡድንሽን በተመለከተ የምትናገሪው ነገር እስካሁን ያጣናውን ነገር ለማምጣት እንደገና ፖዚቲቪቲ ተፈጥሯል አይደል? አሁን እኮ ያነሳናቸው በጎ ነገሮች እኮ አሉ። የእውነት ዝም ብለሽ ብታስቢ አሞሪም የተናገረው አንድ ነገር በጣም ኢምፕረስ ያደረገኛል። የማንችስተር ዩናይትድ አሰልጣኝ ሆኜ የተበላሸብኝን አይነት ውጤት ፖርቹጋል ውስጥ የሆነ ክለብ አሰልጣኝ ሆኜ ቢበላሽብኝ መንገድ ላይ እንደ ልቤ አልሄድም አለ። የሚገጥመኝ ፈተና የሚገጥመኝ መንቀሳቀስ መጥላት አይነት ስሜት ውስጥ የሚከት ነገር ይገጥመኛል አለ። የማንችስተር ዩናይትድ ደጋፊዎች ግን ዛር ኦል ሰፖርቲቭ ሚስቴ እስኪገርማት ድረስ አለ ምንም ማንም የሚተናኮስ የለም። ማንም በበጎ በመጥፎ የሚያነሳህ ነገር የለም። ይሄ ነው ምናምን ብሎ ጣት ወደ አንተ የሚቀስር ምንም። ይደግፈዋል፣ መንገድ ላይ ሲያገኙ፣ ሬስቶራንት ሲያገኙ፣ ሰሙኤር ሲያገኙ፣ ሱፐርማርኬት ምናምን ይደግፈዋል። እኛ ደግሞ ሲሬም ውስጥ ነው የምናያቸው። በደንብ እየደገፉት ነው ያሉት። ስለዚህ አሁን እንደገና ከዛ ሁሉ የጫና ቀናት በኋላ አሞሪም ማንቸስተር ዩናይትድ ሰንደርላንድን ሲያሸንፍ ደጋፊው ላይም ተጫዋቾቹም ላይም ኢቨን ተንታኞቹም ማንቸስተር ዩናይትድ በዘንድሮ የውድድር አመት ቤስት የሚባለውን ፐርፎርማንሱን አሳየ። ከዚህ መነሳት ይኖርበታል። ከዚህ እንደገና ቢውልድ እያደረገ መቀጠል መቻል አለበት ብለው፣ ኢንተርናሽናል ብሬኩ ለማንቸስተር ዩናይትድ መጣበት አሉ። ለምን ብትይ፣ ለማንቸስተር ዩናይትድ ቀጣዩ ጨዋታው ከማ ጋር ነው ከሊቨርፑል ጋር ነው ሊቨርፑል ሞመንተሙ እየተበላሸ ማንቸስተር ዩናይትድ ሞመንተሙን እያገኘ ሲሆን፣ አይሻልሽም እኛ ምንም ሞመንተም የለንም ኖሮንም አያውቅም ደካሞች ነን። ይህ ሀምብልነስ ነው፣ አለሙ መሆኑ ነው ትበ እንዲባል። እንደዛ ይሄ አለም እንደዛ ሰርቶ ማያውቅም። ስፔሻሊ ደግሞ እግር ኳስ ጨዋታ ላይ፣ ስፖርት ላይ እንዲህ አይነት ነገር በፍጹም ተቀባይነት የለውም። አሁን የሚቀጥለውን ጨዋታ በቃ ለማሸነፍ ነው የምንጫወተው፣ ምናምን ብለህ ነው አስተያየት የምትሰጠው። የበለጠ የሚያበረታ ነገር ነው ያስፈልግ። ከዛ በኋላ ግን ምንድን ነው ታውቃለህ ማንቸስተር ዩናይትድ ላይ የሰላ ትችት የሚሰነዝሩት ሰዎች አሞሪም ለምን አራራም ስለ ራሷቸው ስለ ማንቸስተር ዩናይትዶች የሚናገረው ነገር ምናምን ብለው ጻፉ። ለምን ይሄንን ስሜት ትፈጥሪያለሽ? አዎ ውልዶ አወር ቤስት አቴ የምንችለውን እናረጋለን። አቴ ጥቅሙ አልገባኝም። በዛ መንገድ ያንን መግለጽ ጥቅሙ ምን አልገባኝም ወይም ደግሞ ሰሞኑን ያመጣት አዲስ ፋሽን አለች እሷ ነው መናገር፣ ከዚህ በኋላ መናገር አልፈልግ ማሳየት እንጂ ብሏል እኮ ተጫዋቾቹ ከቃል ይልቅ በተግባር ያላቸውን ድጋፍ አሳይተውኛል አለ። ጉድ ለማንቸስተር ዩናይትድ ደጋፊዎች ማረጋገጫ ልትሰጣቸው ትችላለህ ወይ? ከዚህ በኋላ አሪፍ ሆነን እንመጣለን ብለህ ሲሉት ነው እስካሁን ድረስ ለመናገር ሞክሬ መስጠት የቻልኩ ትንሽ ነው። ካሁን በኋላ አልናገርም የሚችለውም በሙሉ አድርጌ በተግባር እንዲያዩ ታረጋለው ምናምን አለ። ይሄኛውንም ወይ እንደዛ ቢል ነው እንጂ የሚሻለው ስሜት የሚጎትት ስሜት ላይ እንደገና ጫና የሚያመጣ በፍርሃት ውስጥ ለቆየ ደጋፊ ከፍርሃት የሚያወጣ ሀሳብ ከፍርሃት ውስጥ የቆየ ጫና ውስጥ ከቆየ ጫናው ከሚታይበት ተጫዋችሽ ጫና ትንሽ ብትቀንሽለት አይሻለም? ቲንክ ዚ አርጉድ ከዚሁ የተቻለንን ነገር እናረጋለን ብትይ ነው የሚሻለው። አንረባም ብሎ ንግግርስ ምንድን ነው? ገብቶሽ ከሆነ ገብቶኛል እኮ ልክ ነው የምደግፈው። አይ አደለም አይ ልክ አደለም ብዬ ነው ነው የምማስበው እኔ ማይቸዋለው ሲናገር፣ እና ለምንድን ነው እንደዚህ አይነት አገላለጾችን መጠቀም የሚወደው ብዬ ለራሴ እስከመጠይቅ ድረስ ነው እንደዚያ። ብዙ አሰልጣኞች እንዲህ አይነት ነገር አይናገሩም። ትኩረት የበለጠ የሚከፋፍልብህ የበለጠ እንዳልከው ከድል ወደ ኋላ የሚጎትት ነገር መናገር ምንም አይጠቅምም። የበለጠ ሳይኮሎጂካል የሚያበረታቸው የጀመርነውን ማሸነፍ ማስቀጠል ምንፈ አሁን እኮ ማንቸስተር ናይትድ ላይ ባለፈው ሳምንት ስናነሳ የነበረው እኮ በጣም እኮ ትልቅ ነገር ነው ለማንቸስተር ናይትድ የማይመስል ነገር እኮ ሁለት ተከታታይ ጨዋታ ማሸነፍ አለመቻል አስራ አንድ ወር ሙሉ በጣም ከባድ ነገር እኮ ስለዚህ፣ አሁን ሁለት ተከታታይ ጨዋታ ማሸነፍ የሚጠበቅበት አንድ አሰልጣኝና አንድ ክለብ የሚቀጥለውን ጨዋታ በእንዲህ አይነት መሻሻል ውስጥ ሆኖ ማድረግ የሚያስመኝ ነው። ምክንያቱም ጥሩ የስነ ልቦና ሁኔታ ውስጥ እንደነበሩ ተጫዋቾቹ ያስታውቃል። እንደውም ከውጤቱ በላይ እዛ ጨዋታ ላይ መጠቀስ ያለበትና በደንብ መጉላት አለበት ብዬ የማስበው ነገር በቀላሉ ማንችስተር ዩናይትድ የማሸነፉ ነው። ሳይቸገር በእንዲህ አይነት የጨዋታ ብልጫ ሁሉንም ነገር ተቆጣጥሮ ቀለል ብሎት ጨዋታዎችን ስላሸነፈ ይህ ትልቅ ክሬዲት ሊሰጠው ይገባል ነው እና በዚህ አይነት ስሜት ውስጥ ሆኖ ቀጣዩን ጨዋታ ማግኘት በተለይ ደግሞ ሊቨርፑል ስለሆነ ለማንቸስተር ዩናይትድም ይጠቅማል ብዬ ነው የማስበው። ትልቅ ተቀናቃኝ ናቸው። በጉጉት የሚጠብቀው ነገር ማንቸስተር ዩናይትድ ሲነሳበት ማየት በቃላርን ልክ አሁን የሰሞኑ ጨዋታ ላይ አሪፍ እንደነበሩት፣ በሁሉም ረገድ አሪፍ እንደነበሩት በሌሎችም ጨዋታዎች ላይ ያንኑ ነገር ደግሞ ትልልቅ ጨዋታዎች ላይ ማንቸስተር ዩናይትድ ጥሩ እኮ ነው። እኔ ቆይ እስኪ በኋላ ጠብቁን። እስኪ ግድ የላቸውም ምን እናድርገ መሰለች። በዘንድሮ የውድድር ዓመት የእስካሁን የማንቸስተር ዩናይትድ በጎ ነገሮች ምንድን ናቸው? አሞሪም በጣም አብዝቶ የሚከራከርበት አንድ ነገር አለ አይደል? ውጤታችን አላምር አለ እንጂ ካለፈው የውድድር ዓመት ይልቅ ተሻሽለናል የሚለው ነገር እኮ አለ። የማንቸስተር ዩናይትድ የቦርድ ሰዎችም ካለፈው የውድድር ዓመት ማንቸስተር ዩናይትድ የተሻሻላቸው ነገሮች ስላሉ አሞሪምን መታገስ ይሻላል ይላሉ። እስኪ ለቅመን እናውጣቸው፣ ኢንቨስቲጌት እናርገው እስኪ ዩናይትድን ይመርመራ ምኑ ጋር ነው የተሻሻለው? ምን በጎ ነገሮች አሉት ማንችስተር ዩናይትድ? ምን በጎ ነገሮች እንዳሉት አንድ ፕሮግራም ከሰራን በኋላ ደግሞ ማንችስተር ዩናይትድ ምን ክፍተቶች ታዩበት የሚለውን ደግሞ አንድ ፕሮግራም ብንሰራ ፈቃድሽ ከሆነ አይ እንደዚህ ነው እንጂ። አሁን ኢንተርናሽናል ብሬክም ስለሆነ በብዛት የክለቦቹን የእስካሁን ሂደት በተመለከተ ጥሩ ግምገማ እናቀርባለን ብዬ አስባለሁ። እሺ ሁሉንም አድማጮቻችንን እናመሰግናለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ሸገር ስፖርት ወይዛ በበግዳይ በተሰኘው የዩትብ ቻናላችን ላይ ሌሎች መረጃዎችን ይዘን እንጠብቃችኋለን። ጥሩ ቀን እንዲሆንላችሁ ነው የምንመኘው። ኢትዮጵያ ለዘላለም ትኖር። ሸገር ስፖርት